ጤና ይስጥልኝ ውድ ቤተሰቦች፣ እንዲናችሁ ሰላም ናችሁ የብያላችሁበት ሰላምን ተመኘሁላችሁ። በዛሬ ወደ ቆንጆ የሆነ ለጤና ተስማሚ የሆነ የጥቅል ጎመን ሰላጣ ነው። ትወዱታላችሁ፣ በጣም አሪፍ ነው፣ ለጤና ተስማሚ ነው። እንደዝተው ደግሞ ከለሩ በጣም ደስ የሚል ነው። ከሁለት አይነት የጥቅል ጎመን የተሰራ ነው። ወደ አሰራሩ እንሄዳለን። በመጀመሪያ ቪዲዮ ስትጀምሩ ላይክ ማድረጋችሁን በቅንነትም ሸር ያደረጋቸው ለሌሎች እንዲደርስ አድርጉልኝ። ወደ ስራ እዚጋ፣ እየተጠቀምኳቸው ግብአቶች እዚጋ ሁለት አይነት ጥቅል ጎመን አለኝ፣ ኪያር፣ የሀበሻ ቃሪያ፣ ካሮት፣ አንዴ ቀይ ሽንኩርት፣ ቀዩ ሳይሆን አረቦች ከሮስ ጋር የሚበሉት ይህ ነጣ ያለው ሽንኩርት ነው። እሱ ነው ያለኝ። እና የድንብላል ቅጠል አንድ ነጭ ሽንኩርት አለኝ። እነዚህን የተጠቀምኩት እንግዲህ ጥቅል ጎመኑን ሁሉንም አልጠቀሙም። ከዚህ ቆረጥ አድርጌ የሚያስፈልገኝን ያክል ነው የምወስደው። አሁን ይህንን ስራዬን ስጀምር ጥቅል ጎመኑን እጀምራለሁ። ከትፋለሁ። በመጀመሪያም ከትፎ ጥቅል ጎመኑ ነው ያው በውሃ ትንሽ ዘፍዘፍ ተደርጎ መታጠብ ስላለበት አሁን ይህን ሁሉንም አልጠቀመውም ትንሽ ነው ይችን ትንሿን ነው ይች ነው በቃ የምጠቀመው ይሄ በቂ ነው አሁን ይህን ደቀቅ አርጌ ከትፈዋለሁ ያው ትንሽ ጠንከር ያለ ስለሆነ ደቀቅ ተብሎ መከተፍ አለበት በእንትናችን ይህን ጥቅል ጎመን በሀገራችን ደስ እየተለመዳለም ለሰላጣ የዚህ ነው ብዙ ጊዜ ሲሰራ እንትን የምለውና ። uhh. ባልጫ መልክ እንደዚህ ተሰርቶ ነው እንጂ ጥቅል ጎመን እንደዚህ በሰላጣ መልኩ እኔ አገር ቤት ሰርቼውም አላቅም ሲሰራም እኔ አይቼም አላቅም። እና እዚህ ግን በጣም ብዙ ጊዜ ይሰራል። ይኸውና እንትን ብዬው አጥቤው ውሃው ጠሏል። እንትን ሰላጣውን በማቀላቀልበት ሳህን ላይ አድርጌዋለሁ። እንደዚህ ውሃው መጥለል አለበት። ውሃ መኖር የለበትም። እዚህ ጋር ደግሞ የወይነ ጠጅ ከለር። ይህን ይሄ ጥቅል ጎመን በሀገራችን እኔ አላየሁኝም፣ ደግሞ የተለመደም አደለም ጭራሽ አላየሁኝም። እንደዚህ አይነት ያሁንትን አውጥቸዋለሁኝ። ይህንን ጠንካራውን ይህንን እንትን ክፍል አውጥቸዋለሁ። እንደዚህ ደቀቅ አርጌ ከትፈዋለሁ። ይህን ደቀቅ ተደርጎ መከተፍ አለበት። ከዛኛው ከነጩ ጥቅል ጎመን ይሄ በጣም ጠንከር ያለ ነው። ጠንካራ ነው፣ ይሄ በጣም ደቀቅ ተደርጎ መከተፍ አለበት። እንደውም ብንፈቀፍቀውም ጥሩ ነበረ። እኔ ግን እንደዚህ ደቀቅ አርጌ ከትፌዋለው። ይህንንም የምጠቀመው ሁሉንም አይደለም፣ ትንሽ ነው የምጠቀመው። ይኸውና፣ ይህን ይመስላል። ከለሩ ግን ደስ አይለን፣ በጣም ነው ደስ የሚለው። ለሰላጣ ደግሞ በጣም ቆንጆ ነው። እንትንም ሰርቸዋለሁ፣ ከድንች ጋር ሰርቸዋለሁኝ። ያው ኤዲት ስላላደረግኩት ነው። ቪዲዮ በጣም ነው ወደድኩት። በጣም ቆንጆ ነው ከለሩ፣ ጣሙ፣ ሁሉም ቆንጆ ነው። እዚህ ጋር ኽያሩን እንትለዋለው ከትፈዋለው። ኽያሩንም ደስ ደቅቅ አርጌ ልክ ጥቅል ጎመኑን እንደከተፍኩትኝ እሱ ይህንንም ኽያሩንም እንደዚህ ደቅቅ አርጌ እንትን የከትፈዋለው። አንዱ ትልቅ አንዱ ትንሽ ከሚሆን ያው ሁሉንም እንትንም ከትፋቸው እና ኪያሩን ከከተፍኩ በኋላ ሽንኩርቱን እንደዚህ በቁመቱ ደቀቅ አድርጌ ልክ እንደ ጥቅል ጎመኑ እንደዚህ እንትለዋለሁ ከትፈዋለሁ። ቃሪያው አንድ ነው፣ በጣም የሚያቃጥል ቃሪያ ነው። ውስጡን እንትኑን ፍሬውን አውጥቼዋለሁ። የፍሬውማ ካለ አይበላም። በጣም የሚያቃጥል ቃሪያ ነው። ስከትፈው ራሱ ሽታው እንደሚያቃጥል ያስታውቃል። እንትኑን ይሄንን ካሮቱ እንደዚህ ፈቀፍቀዋለው። ደቀቅ አርገን መክፍጠፍ እንችላለን። ትንሽ በቁመት እንት እንዲለው ረጅም እንዲሆን በጎን አርገን ፈቀፍቀዋለን። ይሄውና እንደዚ አርጌ ከትፊ ጨርሻለው። ይሄውና እንደምታዩት ከላሩ እንዴት አያምርም? በጣም ነው የሚያምረው። ይኸው ጥቅል ጎመኑ ኪያሮ፣ ካሮቱ ሎሚ አሁን እዚ ጋር ነጭ ሽንኩርቱና ድምብላል ቅጠሉን ወይም ክዝብራው ላይ ሎሚ ነው የማደርገው። ሎሚን ጨምቀዋለው። እንትኑ ፍሬው እየወጣ ነው፣ ፍሬውን አነሳዋለው። ደስ ንት ብዬ ጭምቅ አደርግበታለሁ። በላው ላይ ጨምቀን ማድረግ እንችላለን። ያው ብዙም ስለማልፈልግ እንትኑ በላም ጨምቅ አደረግኩት። እዚ ጋር እንትን አርግ ያለው ቆንጆ በርበሬ ወይም አረቦች ፍልፍል አስዋት የሚሉትን አድርጊያለሁ። ፍሬው እንደዚህ እንትለዋለሁ፣ አወጣዋለሁ። ትንሽዬ ማር አደርጋለሁ። ማር ትንሽ ማር አንድ ማንኪያ የሚሆን ብዙም መብዛት የለበትም። አንድ ማንኪያ ያበቂው ነው የሆነ አድርጊያለሁ። በዚህ ላይ ዘይቱን ወይም ኦሊቭ ኦይል አድርጊያለሁ ጫው ይሄ ነገር ደግሞ ምንድን ነበር የሚባለው? ሰናፍጭ ነው። እዚህ ሞታርድ ነው የሚባለው፣ ሞታርድ በእኛ ሰናፍጭ ይመስለኛል። ሰናፍጩ እንትን ካለ ጥሬው ካለ ቤት ውስጥ አዘጋጅተህ ምናደርገው ጥሩ ነው። ግን ይህንን እኔ ከእንትን የገዛሁት ከሱፐር ማርኬት የተገዛ ነው። ይህንንም አንድ ማንኪያ የሚሆን አድርግ ያለው። አሁን ይህንን እንትን ለዋለው በደንብ አርጌ በአንድ ጋር እንትለዋለሁ አቀላቅለዋለሁ። እንግዲህ እዚጋ ነጭ ሽንኩርት፣ የድምብላል ቅጠል፣ ሰናፍጭ እና ቆንዶ በርበሬ፣ ማር እነዚህ ናቸው። እነዚህን በአንድ ጋር ሌላ የምንፈልገው እዚ ጋ ግብአት ካለ ማድረግ እንችላለን። እኔ ግን የተጠቀምኩት ይህን ነው። ደግሞ ሜ በቂው ነው እና ነጭ ሽንኩርት አሁን ይህንን እንደዚህ በደንብ አርጌ ካቀላቀልኩት በኋላ በዚህ በከተፍኩት ሰላጣ ላይ አደርገዋለሁ። ይው በላዩ ላይ አድርጌዋለሁ። ከለሩ እንዴት እንደሚያምር ጣዕሙ እንዴት እንደሚጣፍጥ ልነግራችሁ አልችልም። ይው እንደዚህ እንትለዋለሁ አቀላቅለዋለሁ። ሶሱ ትንሽ አነስ ያለው ይመስላል። በደንብ ስላልተቀላቀለ ነው፣ አላነሰውም። በጣም ቆንጆ ነው። ስታቀላቅሉት ራሱ ሽታው እንዴት ደስ እንደሚል፣ የሰላጣው ሽታ በጣም ነው ደስ የሚለው፣ የሶሱ የድንብላሉ የሰናፍጩ፣ በቃ እንዴት ብሄል ነገራቸው በጣም ነው እንትን የሚለው፣ በጣም ነው ደስ የሚለው። ሲጋ በሳል ላይ ትሏለው አቀርበዋለሁ። ይሄው እንዴት እንደሚያምር የውድ ቤተሰቦች እንደምታዩት፣ እንደዚህ የሚያምር ሰላጣ ቆንጆ ሰላጣ ጣዕሙ ደግሞ አጠይቁኝ። እንትኑ የሶሱ በጣም ነው ያጣፈጠው እንትኑ ድንብላሉ። በነገራችን ላይ ድንብላ በጣም ነው እንትን የሚለው የሚያጣፍጠው እንትን ማለት ነው። ሽታው ራሱ በጣም ነው ደስ የሚለው እና ውድ ቤተሰቦቼ በጣም አሪፍ በጣም ለየት ያለ በጣም ቆንጆ የሆነ የጥቅል ጎመን ሰላጣ ነው። እኔ በጣም በጣም የወደድኩት፣ ስለወደድኩትም ወደ እናንተ ይዤ መጣሁ። የቤተሰቦቼ በጣም አሪፍ ነው። እስካሁን ያልሞከራችሁት ካላችሁ የቤታችሁ ሰርታችሁ ቅመሱት እላችኋለሁ። ቤተሰቦቼ፣ የዛሬው ሊህን ይመስል ነበረ። በጣም አሪፍና ቆንጆ ሰላጣ ነበረ። ቤተሰቦቼ፣ ጊዜያችሁን ሰብታችሁ ዲን ስለምታዩ ላይ በጣም አመሰግናለሁ። ለላይካችሁ፣ ለሸራችሁ። በሌላ በአዲስ ቪዲዮ በአዲስ ስራ እስከምንገናኝ መልካም ጊዜ ይሆንላችሁ። ጫው ጫው።